በማስጀመሪያ መርሃ ግብሩ ላይ የተገኙት የጎፋ ዞን ግብርና መምሪያ ኃላፊ አቶ ዳንኤል ደግፌ እንደ ጎፋ ዞን ከ2 ሚሊዮን 17745 በላይ የዳልጋ ከብት እንደሚገኝ ገልጸው ከነዚህም መካከል የተሻሻለ ዝርያ ከ355166 የማይበልጥ መሆኑን በመግለጽ ይህም 16 በመቶ ብቻ የሚሸፍን በመሆኑ በቁጭት ሊሰራ እንደሚገባ ማሳያ ነው ብለዋል። ዛሬ በሳውላ ከተማ እንደ ዞን ላውንች ወይም ማስጀመሪያ ምራ ግብር እናካሂዳለን። ዘንድሮ የተለየው 3650 ላሞችና 1496 ጊደሮች ተለይቷል። ይሄ ሁሉ በአግባቡ መዳቀል መቻል አለበት የሚለውን እኛ ይዘናል። ለዚህ ያደረግነው ዝግጅት አርባ ያክል በረቶችን አዘጋጅተናል። አስራ አራት የሚያክል ባለሙያዎች አዳቃይ ባለሙያዎችን ተዘጋጅቶ እየጠበቁ ነው። የጎፋ ዞን አስተዳደርን በመወከል በስፍራው የተገኙት የዞኑ የመንግስት ረዳት ተጠሪና የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊ አቶ ቦሮና ቦላዶ እንደ ሀገር በጠቅላይ ሚኒስትሩ የተጀመረውን የሌማት ትሩፋት ግብ ለማሳካት የሚቻለው የዳልጋ ከብቶችን በማሻሻል የወተትና የስጋ ምርትን ማሳደግ ሲቻል ነው ብለዋል። በዘመቻ ከተዳቀለ በርካታ ጥጆችን በአንድ ወቅት እናገኛለን። በርካታ ጥጆችን በአንድ ወቅት ስናገኝ በርካታ ወተት የወተት ምርት እናገኛለን። የወተት መንደር እንፈጥራለን። ሆርሞኑን በአግባቡ ወስደው ጊዜውን ጠብቆ ከተዳቀሉ በኋላ ቀጥሎ ያለውን ተገቢውን ጥንቃቄ በማድረግ ሁሉም ሕይወታችን ከእንስሳት ጋር የተያያዘ ነው። ስለዚህ ከሆርሞኑን ከማስወሰድ ከማዳቀል ባለፈ ተገቢውን ጥጃ እስከሚወልዱ ድረስ ጥንቃቄ ማድረጉን ለእናንተ የምንተወው ነው። ከዛ ውጪ የእንስሳትን ጤና መጠበቅ ነው የሳውላ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከበደ በበኩላቸው በከተማው ስለተያዘው የሲንክሮናይዜሽን እቅድ ተከታዩም ብለዋል ይሄኛው አሁን የተጀመረው እቅዳችንን ከመቶ ፐርሰንት በላይ አችብ እናደርጋለን ይህንን እስከምናደርግ ድረስ እኛ እንሰራለን በመደበኝነት ደግሞ የሚሰራውም ተሰርቶ የወተት መንደር የስጋ መንደር የመፍጠት ስራ በተገቢው መንገድ እየሰራን እንገኛለን። አቶ አየለ ጎንጃ ከጉራዴ መብራት ኃይል ቀጠና እንዲሁም አቶ መንግስቱ ማሞ ከመገናኛ ቀበሌ በሲንክሮናይዜሽን መርሃ ግብሩ ላይ ላሞቻቸውን ይዘው ከተገኙ አርሶ አደሮች መካከል ናቸው። አርሶ አደሮቹ በሰጡት አስተያየት የሆርሞን ማነቃቂያ መርፌውን ተከትሎ በሚከናወነው ማዳቀያ ወቅት ባለሙያዎች በሁሉም ሰዓት በቢሮ በመገኘት አስፈላጊውን ድጋፍ እንዲያደርጉ አሳስበዋል። መጀመሪያ ከብቶቹ እኛ ያረባው ከብቶች የሚሰጣቸው ወተት ትንሽ ነበረ። እኔ አሁን ከኋላ ከጊዜ በኋላ እነዚህ ማዳቀያ ውስጥ ከወሰድኩት በከብት ብዙ ገንዘብም አግኝቼ አይቼዋለሁ። ለውጥም አለ። ይሄን ለውጥ እያየሁት ስላለሁበት አሁን እኛ ከብቷ ከወጣች ይዘን ለማምጣት ሰው በቦታው ከሌለ በእኛ ላይ ችግር ይበዛል። የዞኑ ግብርና መምሪያ ምክትል ኃላፊና እንስሳት ዘርፍ ኃላፊ አቶ ሙሉቀን ተመስገን በዚህ ወቅት በሰጡት ምላሽ እንስሳትን ማዳቀል በዞኑ ግብርና መምሪያ በኩል ሰፊ ትኩረት ተሰጥቶት የሚሰራ በመሆኑ ሁሉም ባለሙያዎች የድርሻቸውን ለማበርከት ዝግጁ መሆናቸውን አብራርተዋል። ባለሙያ የተመደበበት ቦታ ላይ ቁጭ ብሎ እስከ ሰባት ቀን እስከ ሰባት ቀን አገልሎቱን እንዲሰጥ